ነቢያችን አለ ላት ወሰላም በትክክለኛ ሐዲሳቸው እንደተናገሩት የቂያማ ትንንሽ መለስተኛ ምልክቶች አንዱ የእውቀት መጥፋት ነው። የአላዋቂነት የጅህልና አላህን፣ ዲንን፣ አኼራን፣ የነቢን ሱና ያለማወቅ ችግር መብዛት ነው፣ መንገስ ነው። ኸምርና ዝሙትም መብዛትና መስፋፋት ነው። ብላው ወፍተኪር ሙንተሃ ሑስኒ የጊዜ ማጠር የቅያማ ምልክት አመት እንደ ወር ይሆናል። ወሩ እንደ ሳምንት ይሆናል። ሳምንቱ እንደ አንድ ቀን እንደ አንድ ሰዓት ይሆናል ተብሏል። ይህንም ሰዎች እያዩ ወላጆቻችን፣ አያቶቻችን ሲያወሩ እየሰማ ድሮ ቀኑ ተሎ አይመሸም ነበር ብዙ ነገር ተሰርቶ እንኳ

ሰዎች በዚህ ጊዜ የሚፈሩት ድህነትን ነው፣ በሽታን፣ ጦርነትን ነው። አዎ ሊፈሩ የሚገባቸው ነገሮች ናቸው። ከሚፈሩ ነገሮች ሁሉ ይበልጥ የሚያስፈራው ዱኒያ ላይ ያለ ፈተና የመሲሐ ደጃል ፈተና ነው። ሰዎች እንዲህ ናቸውን? ስለሚያሳዳ መግደል፣ ማንሳት ሁሉ የሚችሉበት አቅም እንደሚሰደው ተነግሯል። ከፈተናው ከባድነት አንጻር ለዚህም ነው ሁሉም ነቢያት

አላህ በተከበረው ቃሉ የፍርዱ ቀን የእያንዳንዱ የሰው ልጅ ቀጠሮ ነው ብሏል። ቅያማ የሰው ልጆች በሙሉ ጌታቸው ፊት የሚቆሙበት የሥራቸውን ዋጋ የሚያገኙበት ዕለትም። ትክክለኛ አማኞች የቅያማ ጉዳይ ያሳስባቸዋል፣ ያስፈራቸዋል፣ ያስጨንቃቸዋል። ስለዚህም ሁሌ ይዘጋጃሉ። በዛ ቀን የሚያኮራን ነገር ያደርጋሉ፣ ይሠራሉ። በዛ ቀን የሚያዋርድና የሚያሳፍርን ነገር ደግሞ ይርቃሉ፣ ይጠነቀቃሉ። ቀልብ ደረቆች ደግሞ ቅያማን ቸላ ይላሉ። ከድሮ ጀምሮ ቅያማ ሲባል እንሰማለን እየታለ ይላሉ። እነሆ ቅያማ አላህ ተባረከ ወተዓላ ለእያንዳንዱ የሰው ልጅ የሥራውን የሚሰጥበት ቀን ከመሆኑ አንጻር ማንኛውም አቅል ያለው ልብ ያለው በአላህ በአኼራ የሚያምን በዛ ቀን አላህ ፊት ሲያየው የሚያሳፍረውን ስራ በሙሉ ዛሬ እርግፍ አድርጎ በፍላጎቱ ሊተው ኸይር የተባለም በሙሉ ተሽቀዳድሞ በኢኽላስ በፍቅር ሊሰራ ይገባዋል። ቅያማ እንደሚቆም አላህ ነግሮናል። ከእምነት መሰረቶች መሃልም አንዱ ነው በአኼራ ማመን። ለቅያማ ምልክቶች አሉ። አሽራጡ ሰዓ ዓላማቱ ሰዓ በመባል የሚታወቁ የቅያማ ምልክቶች በመባል የሚታወቁ በዋነኝነት ለሁለት ይከፈላሉ። ትልልቅ የቅያማ ምልክቶችና ትናንሽ መለስተኛ የቅያማ ምልክቶች የሚባሉ አሉ። እነዚህ ምልክቶች ሳይታዩ በፊት ቅያማ አይቆምም። ትልልቆቹ የቅያማ ምልክቶች ሲታዩ ማመን፣ መስተካከል፣ ኸይር ሥራ ለመስራት መጣር ምንም ዋጋ አይኖረውም። አስቀድሞ በምርጫው በፍላጎቱ ያመነ ኸይር ሥራ የሰራ ሰው ብቻ ነው ቅያማ ሲመጣ መፍራቱ መስጋቱ ሊጠቅመው ሊያዋጣው የሚችለው። ትንንሽ የቅያማ ምልክት የሚባሉም አሉ። ከዚህም መሃል አንዱ ነቢያችን አለ ሰላት ወሰላም በትክክለኛ ሐዲታቸው እንደተናገሩት ከቅያማ ትንንሽ መለስተኛ ምልክቶች አንዱ የእውቀት መጥፋት ነው። የአላዋቂነት የጅህልና አላህን፣ ዲንን፣ አኺራን፣ የነቢን ሱና ያለማወቅ ችግር መብዛት ነው መንገስ ነው። ኸምርና ዝሙትም መብዛትና መስፋፋት ነው ብለዋል። እነዚህ ነገሮች የዱንያ መጥፊያ የዓለም ማብቂያ ምልክቶች ናቸው። የአላህን ተባረከ ወተዓላ ዲን አለማወቅ ዲንን ቸላ ማለት በሌላ በኩል ደግሞ የሸይጣንን መንገድ መከተል፣ ዝሙት መስራት፣ ኸምር መጠጣት የዱንያ ማብቂያ መቃረቡ ምልክት ነው። ነቢያችን ሰላቱ ወሰላም በቅያማ ምልክት ዙሪያ ሲናገሩ ዱንያ በሰላም ትኖራለች በመዕነል ሐዲስ፣ እመቴም በኸይር በጥሩ ሁኔታ ላይ ይኖራል ዝሙት እስካልተስፋፋ ኸምር በብዛት እስካልተጠጣ ድረስ ብላል። ከምር እስካልተስፋፋ ዝሙት እስካልበዛ ድረስ ኡመቴ በሰላም ይኖራል ብላ። ከምርና ዝሙት ወንጀል ሲስፋፋ ሲበዛ ቂያማ የመቅረቡ ምልክት መሆኑን እያንዳንዱ የሰው ልጅ ሊያውቅ፣ ሊፈራ ይገባል። መለስተኛ ወይም ትንንሽ የሚባሉ የቂያማ ምልክቶች ሁሉም ወይም አብዛኞቹ አሁን ባለንበት ጊዜ ታይተዋል። ትልልቅ የሚባሉ የቂያማ ምልክቶች እስካሁን ባለው አልጀመሩም። አንድ ብሎ ቀድሞ የሚታየው ትልቁ የቅያማ ምልክት የማህዲ መውጣትን አልማህዲ በመባል የሚታወቅ የነቢዩ ዓለህ አሰላቱ ወሰላም ዘር የሆነ ወደ ምድር መጥቶ የሰው ልጆችን ወደ ፍትሕ፣ ወደ ኢማን፣ ወደ መልካም ነገር በመጣራት በግፍና በበደል ተሞልታ የነበረችውን ምድር በዓድል በፍትሕ አላህ በሚወደው ነገር እንደሚሞላ ነቢያችን ላት ወሰላም ተናግረዋል። ከትልልቁ የቂያማ ምልክቶች የመጀመሪያው የማህዲ መምጣት ነው። ሁለተኛው ትልቅ የቂያማ ምልክት የመሲህ ደጃል መምጣት ነው። እነዚህ ትልልቅ የሚባሉ የቂያማ ምልክቶች ሲታዩ የሰው ልጆች ማመናቸው፣ መጸጸታቸው፣ አምነው ኸይር ስራ ከመስራት ወደ ኋላ ብለው የነበሩትም ለመስራት መወሰናቸው ሊጠቅማቸው አይችልም። መሲህ ደጃል መጥቶ ምድርን በሸር ይሞላል። ምድር ከተፈጠረችበት ጊዜ ጀምሮ እስከ ቂያማ ድረስ መሲሕ ደጃልን የሚያክል ፈተና ተከስቶ አያውቅም፣ አይከሰትምም። አላህ ተባረከ ወተዓላ የሰው ልጆችን ሊፈትን ሊፈትንበትን አቅም ይሰጠዋል። ዞሮ ዞሮ ግን እሱም ደካማ ነው፣ ይጠፋል። ሙእምን በአላህ ተባረከ ወተዓላ እገዛ በጥንካሬው ከመሲሕ ደጃል ፈተና መዳን ይችላል። ነቢይም ዓለይሂ ሰላቱ ወሰላም የመሲሕ ደጃልን ፈተና ብቻ ነግሮና አይደለም የሄዱት ከፈተናው ምናመልጥበትን ምንድንበትን መንገድ ነግረውናል። ከሱረቱ አልከህፍ ከፊት ወይም ከኋላ አሥር አሥር አንቀጽ የቀራ ሰው ከመሲሕ ደጃል ፈተና ይጠበቃል ብለዋል። በአንድ እጁ እሳት ውስጡ ጀነት የሆነ በሌላኛው እጁ ደግሞ ከላይ ጀነት የሚመስል ውስጡ እሳት የሆነ ይዟል። ውስጡ እሳት በሚመስለው ግቡ ብለዋል። ወደ አንድ አካባቢዎች ደርሶ ሰዎችን ወደሱ እምነት ከጠራቸው እሺ ካሉ ምድራቸው ለም ይሆናል። የፈለጉትን ሁሉ ያገኛሉ። ሌሎች ደግሞ መንደሮች አይታሉት በአላህ ካመኑ የሱን አጭበርባሪነት አውቀው ከጸኑ ይፈትናቸዋል። ዝናብ ያጣሉ፣ ይቸገራሉ ሁሉ ብለዋል። የመሲሐ ደጃለን ወሬ አለማውራት፣ እሱ ሚንበር ላይ አለመነሳት ከመምጫው መቃረብ አንዱ ምልክት ነው ተብለዋል። ሰዎች በዚሁ ጊዜ የሚፈሩት ድህነትን ነው፣ በሽታን፣ ጦርነትን ነው። አዎ ሊፈሩ የሚገባቸው ነገሮች ናቸው። ከሚፈሩ ነገሮች ሁሉ ይበልጥ የሚያስፈራው ዱንያ ላይ ያለ ፈተና የመሲህ ደጃል ፈተና ነው። ሰዎች እንዲናቸውን ስለሚያሳዳ መግደል፣ ማንሳት ሁሉ የሚችሉበት አቅም እንደሚሰጠው ተነግሯል ከፈተናው ከባድነት አንጻር። ለዚህም ነው ሁሉም ነቢያት ተከታዮቻቸውን ከመሲህ ደጃል አስጠንቅቀዋል፣ አስፈራርተዋል። ነቢም ዓለይሂ ሰላቱ ወሰላም ለኡመታቸው ስለ ስለመሲሐ ደጃል ብዙ ተናግረዋል። የትኛውም ነቢ ለተከታዩ ያልተናገረውን የመሲሐ ደጃልን ምልክትም ተናግረዋል። አንድ አይኑ እውር ነው፣ አያይም። ጌታችሁ ነኝ ይላል፣ ጌታችሁ እውር አይደለም በማለት ማንም ያልተናገረውን ምልክት ተናግረዋል። እኔ በሕይወት ያለሁኝ ከመጣ እኔ በቃችኋለሁ፣ ያለሁ እሱን እኔ ይከላከላለሁ። እኔ ከሞትኩ በኋላ ከሆነ የሚመጣው ሁሉም ለራሱ ይከላከል፣ ስለ ራሱ ሁሉም በግሉ ይጠየቃል ብለዋል። አስቀድመን ዴናችን ላይ ተጠነከረን ልጆቻችንን የአላህን ተባረከ ወተዓላ ብቸኝነት የነቢን አለይሂ ሰላቱ ወሰላም አርአያነት ካስጨማረን ጠንካራ የዲን እውቀት ከያዘን ልጆቻችንን እውቀት ካስጨበጠን ፈተናው ቀላል ይሆናል። ቸላ ካለን ግን ከአኼራው በፊት እዚሁ ልንወድቅ እንችላለን። ወሃከዳ ሌላኛው ትልቅ የቂያማ ምልክት ያእጁጅና ማእጁጅ መምጣት ነው። የሰው ልጅ ናቸው ሳር ቅጠሎን በልተው ውሃ የተባለው በሙሉ ጠጥተው ምድር ላይ ያሉ የሰው ልጆችን አዳ አድርገው ምድር ላይ ያሉትን ጨርሰናል ሰማይ ላይ የሚኖሩ ፍጥሮችን እንግደል ብለው ቀስቶቻቸውን ወደ ላይ እንደሚወረውሩ መልሶ ግን አላህ እንደሚያጠፋቸው መጨረሻ ላይ አሞራዎች፣ በራሪዎች ተልከው ሬሳቸው፣ ጥንባቸው ወደ ሩቅ ከሰዎች ራቅ ተደርጎ እንደሚጣልና ዝናብ ዘንቦ አላህ ተባረከ ወተዓላ ምድር እንደሚያጸዳ ከዛ በኋላ የሰባት ዓመታት ገደማ የሰው ልጆች ከዒሳ ጋር አለይህ ሰላም በነቢዩ ሱና በሰላም በኢማን እንደሚኖሩ ለተወሰኑ ለአጭር ጊዜያት ዓመታት የሰው ልጆች በፍቅር በመዋደድ በሰላም እንደሚኖሩና ከዛ በኋላ ቅያማ እንደሚቆም ነቢያችን አ ሰላት ወሰላም ተናግረዋል። እነዚህ ትልልቅ የሚባሉ ጥቂት የቅያማ ምልክቶች ናቸው። አሁን ላይ ትልልቆችን እያየን አይደለም። ነገር ግን ትንንሾች ከታዩ በኋላ ከተጠናቀቁ በኋላ ትልልቆቹ የቂያማ ምልክቶች መታየታቸው ብዙም አይቆይም። ትንንሽ የሚባሉ የቂያማ ምልክቶች ደግሞ አብዛኞቹ ወይም ሁሉም ማለት ይቻላል ታይተዋል። የወንጀል መስፋፋት፣ ሰዎች ወንጀልን በይፋ የኮሩ ያለ ምንም ማፈር መስራት የቂያማ ምልክት ነው። የሃያ ማነስ የቂያማ ምልክት ነው። የመተዛዘን መጥፋት የቂያማ ምልክት ነው። የድንገት ሞት መብዛት የቅያማ ምልክት ነው። ጦርነት መብዛትና የሰው ልጅ ወገኑን በምን እንደገደለ ሟችም በምን እንደሞተ ማወቅ እስከማይችሉበት ድረስ የነፍስ ማጥፋት መብዛት የቅያማ ምልክት ነው። የስስት መብዛት፣ ዘካን መከልከል የቅያማ ምልክት ነው። የጊዜ ማጠር የቅያማ ምልክት ነው። ዓመት እንደ ወር ይሆናል። ወሩ እንደ ሳምንት ይሆናል። ሳምንቱ እንደ አንድ ቀን እንደ አንድ ሰዓት ይሆናል ተብሏል። ይሄንም ሰዎች እያዩ ወላጆቻችን፣ አያቶቻችን ሲያወሩ እየሰማን ድሮ ቀኑ ቶሎ አይመሸም ነበር ብዙ ነገር ተሰርቶ እንኳ በቀኑ ክፍለ ጊዜ ለረዥም ሰዓት ይተኛ ቁጭ ይባል ነበር ይላል። ዛሬ መች ነጋ መች መሸ ሰዎች በትክክል አያውቁም። ጊዜ በረካ ያታል። ገንዘብ በረካ ያታል። ሰዎች ባዱንያ ፍቅር ተመስጠው ለራሳቸው ብቻ መብላት፣ መጠጣት ሀሳባቸው ጭንቀታቸው ሆኖ አቅመ ደካሞቹን ይረሳሉ። መኪና የቀያየሩ ከአራት ከአምስት በላይ ቤቶችን ገዝተው የኖሩ ወገናቸው ዘመዳቸው የቤት ክራይ የሚከፍልበትን አቶ እየተቸገረ አይቶ እንዳላየ ያልፋል። የበግረኛ የነበሩ ሰዎች በረጃዥም ፎቆች ግንባታ ይፎካከራሉ ብላ ጫማ ያልነበራቸው እርቃን የነበሩ እረኛ የነበሩ የተጧወሉ ነፊል ቡንያን ረዣዥም ግንቦችን ፎቆችን በመገንባት ይፎካከራሉ፣ ይወዳደራሉ ብላል። ከዓመታት በፊት ሀዲቱ ላይ እንደተባለው እረኛ የነበሩ ጫማ ያልነበራቸው ዛሬ ላይ በተለያዩ ከተማዎች ውድ በሚባሉ አካባቢዎች ረዣዥም ህንፃዎችን የገነቡ ይፎካከራሉ፣ ይወዳደራል። ይሄን ማድረጋቸው በአግባቡ ከሆነ ለኸይር ከሆነ ያን ያክል ችግር ላይኖረው ይችላል፣ ከአኺራ ካላዘናጋ። ነገር ግን ሶላተል ጀመዓን እየተዉ እያጭበረበሩ ከሰው እየዘረፉ ተበድረው እየካዱ ዘካን እየከለከሉ፣ የቤተሰብን ሐቅ በአግባቡ ሳይወጡ ከቤታቸው ዙሪያ ያሉ ምስኪኖችን የቲሞችን ሳይረዱ ማይኖሩበትን ያክል ወደ ላይ ፎቅ ይገነባል። ይሄም ትልቅ በዘመናችን በስፋት የምናየው የቂያማ ምልክት ነው ታይቷል። ከዛሊክ መስጅዶችን በግንባታ ማስዋብ፣ ማሳመር፣ ማሸብረቅ ውስጣቸው ላይ ግን ከዒባዳ ከዒልም ባዶ እንዲሆኑ ማድረግ ሌላኛው የቅያማ ምልክት ነው። ቅያማ ሲቃረብ የሚኖሩ ሰዎች መስጅዶቻቸው ያምራሉ፣ ልባቸው ግን ኦና ነው ባዶ ነው። ውስጣቸው ላይ አላ ፍርሃቸው የለም ተብሏል። መስጅዶች እንደ ጉድ የተገነቡ ነው በየሜትሩ በየመንደሩ ካስፈላጊው በላይ መስጂዶች መስጂዶች እየተሰሩ ነው። የእገሌ መስጂድ እየተባለ እንዲወራ ለዝና ለአላህ ብሎ የሚሰሩ እንዳሉ ሆነ መስጂዱን ሦስት አራት መስጂድ ሊያሰራ የሚችል ወጪ ወጥተውበት ይሰራል። ውስጡ ላይ ግን ቁርአን፣ ሐዲስ አይቀራበትም። ዒልም አይማርበትም። ሰዎች መስጂዱ ሞልተው አይሰግዱም። መስጂዳቸው ያምራል፣ ልባቸው ባዶን የተባለ መስጅድ ውስጥ ተገብተው ሰዎች መስጂዱ ሞልተው እንኳን ሊሰግዱ ይችላሉ። በሌላ በኩል በሌላ መልኩ ነገር ግን ከዛ መስጂዱ ሞልቶ ከሚሰግደው ሰው ውስጥ አንድ እንኳ ውስጡ ላይ ትክክለኛ ያላህ ፍርሃቻ ያለን ሰው ማግኘት እስኪ ከብድ ድረስ ያላህ ፍርሃቻ ይጠፋል። ተብሎ አካል ጎንበስ ቀና ማለቱ ልብስ ማማሩ ብቸኛውና ትልቁ የኢማን መልእክት አይደለም። ልብስ ማንም ይለብሳል? የተኛውም ሃይማኖት ያለው ወደ ሃይማኖት ተቋሙ ሲሄድ የሚለብሰው ልብስ ይኖራል። ዋናው

የጀህልና መጽናት መንገስ መስፋፋት ነው በለዋል ነቢያችን አለይህ ሰላቱ ወሰላም። ዕልም የሚጠፋው ኪታብ ጠፍቶ አይደለም፣ ለስሙ የሚማር ጠፍቶ አይደለም። ዕልም የሚጠፋው አላህን የሚያውቁ ነቢይን አለይህ ሰላቱ ወሰላም በትክክል የሚወዱ በንግግርም በተግባርም በስነምግባርም የሚያስተምሩ በሳል ዕለሞች ሲጠፉ ነው። ዕልምም ይጠፋው ነቢ ላት ወሰላም ዕልምን አላህ ከሰዎች ልብ ውስጥ መንጭቆ በመውሰድ አያጠፋውም። ዒልም የሚጠፋው በዑለሞች መሞት ነው። በሳል ዑለሞች አላህን የሚያውቁ ዲንን የሚያውቁ የሕዝቡን የጊዜውን ችግር አውቀው አላህም የወደውን መፍትሔ ማበጀት ብቃት ያላቸው ዑለሞች ሲጠፉ ሰዎች አላዋቂዎችን መሪ አድርገው ዓለም አድርገው ይይዛሉ። አላዋቂዎች ያለ አቅማቸው አዋቂ መሪ ተደርገው በመቀመጣቸው ደግሞ ሲጠየቁ መልስ ይሰጣሉ። አላውቅም ማለት ያሳፍራቸዋል። ያለ እውቀት የሰጡት መልስ ደግሞ ሰዎችን ያጠማል ብለዋል። በዚህ ነው ዒልም የሚጠፋው ብለዋል። ዑለሞች የህይወት ብርሃን ናቸው፣ የመንገድ ብርሃን ናቸው። ያለ ዑለሞች ምድር ትጨለማለች፣ ያለ ከዋክብትና ጨረቃ ሰማይ እንደምትጨልም ሁሉ ነቢያችን ሰላቱ ወሰላም ዑለሞች የምድር ከዋክብት እንደሆኑ ተናግረዋል። የሰማይ ከዋክብት ሲረግፉ ቅያማ እንደሚቆመ ሁሉ ምድር ላይ ያሉ የምድር ከዋክብት ብርሃኖቹ ዕለሞች ሲሞቱ ሲጠፉ ቅያማ ይቆማል። እንሆ አላህን የሚያውቁ ነቢይን የሚወዱ ትክክለኛ ዕለሞች አንድ በአንድ በተራተራ ሲሞቱ እያየን እየሰማን እና ናእቲ ልአርደ ነንቁሱሃ ሚን አጥራፊሃ ምድረን ከዳርና ዳር እየቀነስናት

የገንዘብ ማጣት ወይም ያካበቱት ሀብት መጥፋት አይደለም። የአንዲት ፍየል ወይም የአንድ ግመል መሞትም አይደለም አደጋ ማለት ነገር ግን ትልቅ አደጋ ማለት አቻ የሌለው ዓልም መሞትና እሱ መሞት ብዙ ኸልቆች እንዲሞቱ፣ ቀልባቸው እንዲሞት፣ ኢማናቸው እንዲደክም፣ መንገድ እንዲጠፋቸው፣ ስሜት ሸይጣን እንዲጫወትባቸው መሞቱ ይህን ሁሉ ችግር የሚያስከትል ዓልም መሞት ነው። ረዝያ የሚባለው ሙሲባ ማይጠገን አደጋ የሚባለው ተብሏል። ነቢያችን ዓለይሂ ሰላቱ ወሰላም ገና እንደሞቱ ቀብረናቸው ሳንጨርስ አፈሩ ከእጃችን ሳይረግፍ ሳንታጠበው አንከር ናኩሉ በና ብለዋል። አነስ እብኑ ማሊክ ነቢይን ቀብረን እንደጨረስን የአፈሩ ምልክት እንኳን ከእጃችን ሳይጠፋ የልባችን መቀየር ተሰማን ስሜቱ ብለዋል። ነቢይ በህይወት እያሉ አብረዋቸው እያሉ ይሰማቸው የነበረ የልብ መረጋጋት፣ መዋደድ፣ መደጋገፍ፣ ጡማእኒና ሰኪና አጣ ነው ብላል ገና ሞተው ሰዓታት ሳይቆጠሩ ማለት ነው። ዕለሞች የነቢያት ወራሽ ናቸው። በየሀገሩ በየአካባቢው ዕለሞች ሲጠፉ ሰላም ይጠፋል። ትክክለኛው እስላማዊ መዋደድ፣ መረዳዳት፣ መደጋገፍ ይታጣል። አላህን ፍሩ ነቢን ተከተሉ የሚል የሚያስታውስ ሲኖር፣ ሰዎች ቢያጠፉም ይመለሳሉ፣ ጥፋታቸው ይቀንሳል፣ ያንሳ በጀህልና እንዲሁ በፈለጉት መልኩ እንደሚኖሩ ሰዎች አይኖር አይሆን ነው። የዑለሞች መጥፋት፣ የዕለሞች መሞት የቅያማ ምልክትን የዒልም መጥፋትን ሰበብን፣ ዕለሞች ሲሞቱ እያየን ለጊዜው ብቻ ከንፈር መጠን አዝነን እንተዋለን የዕለሞች መሞት ምክንያት የሚፈጠረውን ክፍተት ለመሙላት ራሳችን አንማር፣ ልጆቻችን አናስተምር። የዕለሞችን ዋጋ ያወቁ ቀደምት ሙስሊሞች፣ አንድ አባት ሶስት አራት ልጆች ካሉት አንዱን ለዕልም ለቁርአን ነበር የሚሰጠው። ገና አፍ እንደፈታ ቆሞ መራመድ እንደቻለ የአረብኛ ፊደልን፣ ሂሳብን፣ ፈራኢብን ቁርአንን ያስተምሩ ነው። ይሄ ሁሉ ቀርቶ ዛሬ በየአካባቢው፣ በየመንደሩ፣ በየሀገሩ መስጅዶች ከመኖራቸው ጋር ወላጆች ልጆቻቸውን ለትምህርት መስጠት ለቁርአን ለዕልም መስጠት እየከበዳቸው እንደው የተሻሉ የሚባሉትም ከመግሪብ እስከ ዒሻ ከፈጅሩ በኋላ ለአስር ለሀያ ደቂቃ ቢማሩ ዕልም በዚህ መልኩ አይደለም ይገኝ። ዕልም ቀለብ ቀለብን አንዴ ሁለቴ ብቻ አይደለም ምንበላው፣ ሲመቸን ብቻ አይደለም ምንበላው። ጠዋት ወጥተን ማታ ምንገባው ቀለብ ለማግኘት ነው። ስጋውን ደሙን እንዲቀጥል ለማድረግ እንጀራ ለማግኘት፣ ዳቦ ለማግኘት ቀን ከሌሊት እንደምንለፋው ለቀልባችን የሚያስፈልገውን የዒልም ቀለብ ለማግኘት ዘውትር ልንለፋ፣ በየቀኑ ሳልበላ እንደማልውለው በየቀኑ አንድ የነቢን ሐዲት ሳልሰማ አንድ ሑክም ሳላውቅ ልውል አይገባኝም፣ ልንል ይገባናል። ያለ እውቀት መጓዝ በጭንቅላት ተደፍቶ እንደመጓዝ። በእውቀት መጓዝ ደግሞ ቀጥ ብሎ ቆሞ ግራ ቀኝ፣ ፊት ኋላ እያዩ እንደ መሄድ ነው። ዑለሞች ሲሞቱ እያየን የእነሱም ቦታ ክፍተቱን ለመሸፈን ሕፃን አዋቂ፣ ወንድ ሴቱ ማይጥር ከሆነ በዑለሞች መጥፋት ምክንያት የሚመጣውን አደጋ አለመረዳት፣ የአደጋው ቦታ አለመስጠት፣ አለመስጋት ዑለሞች ሲሞቱ ጃሂል ቦታውን እያያዘን፣ ጠሟ ጥማሚ ቦታውን እያያዘን አልያ ደግሞ ለበሰለ ትልልቅ ዑለሞች ካሱ ደረሳ የመሆን ብቃት የሌለው የዕልም ማነስ ያለበት ቦታውን ያያዘ ብዙ ነገር እያበላሸ። ከቅያማ ምልክቶች አንዱ ሩወይ ቢባ የሚባሉ ሰዎች አለቆች፣ መሪዎች ይሆናሉ ተብሎ ሩወይ ቢባ ማለት ወራዳ የሆነ ሰው ማለት ነው። አላህ ዘንድ ወራዳ፣ ምንም ቦታ የሌለው ከጌታው ጋር ግንኙነቱ የተበላሸ የዓለም ስነምግባር የሌለው ሰው። ነገር ግን ቀጥ ያለ ሲታጣ ምን ይመረጣል እንደሚባለው አልም መሪ ተደርጎ ሰዎችን ጠሞ ያጠምል

በየሀገሩ የዕልም ተቋማት ማነሳቸው አሊያ ደግሞ በትክክል የሚመራቸው የሚደጉማቸው ማጣታቸው ትልቅ የቅያማ መቃረብ ምልክት። ቀደም ሲል እንደተባለው ምንም ያልነበራቸው ሰዎች ለዱንያ ብለው ረጃዥም ህንፃዎችን እየገነቡ ዑለማዎች ደረሶቻቸው የሚበሉ ተናተው የተበተኑ ነው። መድረሳዎች ለአስተማሪ የሚከፈላቸው ጠፍቶ እየተዘጉ ነው። የተባለ ላይኖርበት ነገር ሀያ ሰላሳ ሀምሳ ፎቅ ወደ ላይ ሲገነባ የአስር ዓመት የአንድ መድረሳ፣ የአንድ መስጅድ፣ የአንድ አስተማሪ ክፍያ መክፈል እየቻለ ምንም አይመስል ከወለዳቸው ልጆች አንዱን ሂድ ተማር ማለት አይችልም። ይሄ ግልጽ የሆነ የቂያማ ምልክት በቀላሉ ሁላችንም የምናየው። ሰዎች ስለ ዱንያ ብዙ ነገር እያወቁ አራት አምስት ቋንቋዎችን ለመማር ለመማር እየጣሩ ልጆቻቸውን ፈረንጅ ሀገር ልከው እያስተማሩ በሀገራቸው ልጆቻቸው እንዲማሩ አለመፍቀዳቸው። እድሎች ተመቻችተው እንኳ አትማር አትማሪ፣ አርፈህ አርፈሽ ቁጭ በይ ማለታቸው የቂያማ መቃረብ ምልክት። ብዙ ነገር እያጠፉ ሶላት መስገድ፣ ብዙ ነገር እያጠፉ የተሳሳቱ መጾም፣ በህይወት አንድ የሚያገኙትን የሐጅ እድል በጅህልና አከናውኖ መመለስ የቂያማ ምልክት። የአላህ ባሮች፣ ቂያማ እንደማይቀር አላህ ነግሮናል። የቂያማ ምልክቶችንም አንድ በአንድ እያየን ነው፣ ትንንሾቹን፣ ትልልቆቹም ብዙም የቀሩ አይመስልም መታየትም ጀመረዋል፣ የሚሉ ተገኝተዋል። በዘመናችን መምጣቱ የማይቀር ለሆነው ቂያማ ልንዘጋጅ ይገባ ነው። የቂያማ በሩ ሞት ነው። ሞት ደግሞ ለማንም አይቀር። የሰው ልጆች ደግሞ ሞተው እንደማይቀሩ አላህ ነግሮናል። ወአነ ላህ የብዕቱ መን ፊል ቁቡር። መቃብር ውስጥ ያለውን በሙሉ አላህ ይቀሰቅሳል፣ በሰራው ስራ ይጠይቃል ተብሎ ቂያማ አለብኝ የሚል እንደ ሻው አያወራ፣ የፈለገውን ሁሉ አያይ፣ እንደፈለገ አይሆንም። ይጠነቀቃል የአላህንም የሰዎችንም ሐቅ